የእግዚአብሔር መንፈስ በጸጎ አማካኝነት ያጸደቀን ያህ እግዚአብሔር በጸጎ አማካኝነት ይቀድሰናል። የሚቀድሰን ግን በእኛ ትብብር አይ፣ እኛ ሁል ጊዜ መቀደስን ስናስብ ከኛ የሆነ አስተዋጽኦም አይደለም። ይህም ነግራቸው እግዚአብሔር ሲረዳ የመጀመሪያው ነገር አልችልም። የቅድስና ቁ ቀደስ ማለት ብዙ ጊዜ ተነግሮን ስናደርጋቸው ሞክረን ኃጢአታዊ ልምምድ ውስጥ ራሳችንን አግኝተናል። የጠላነውን ነገር ስናደርግ ነው። ምን ነው? ትግል ነው። ምን ጀምር አይሁንም፣ አይሆንም። እግዚአብሔር በእኛ ትግል ውስጥ ቦታ የለው ዞር ነው። የመጀመሪያው ነገር በእግዚአብሔር ጸጋ ዙፋን ፊት መውደቅ ነው። አልችልም ብሎ አቅመቢስ ሆኖ በእግዚአብሔር ፊት መውደቅ ነው። ያኔ ነው እግዚአብሔር ጸጋውን በእኛ ሕይወት ውስጥ የሚያፈስ። ይኸውላችሁ ስለ ቅድስና ስናስተምር ራስን ስለ መካድ ነው ማስተማር፣ ያለን እንደማንችል ነው ሊነገርን የሚገባው። እንደምንችል መመሪያ ሊሰጠን አይገባም። ሞክረ ነው ወድቀናል፣ በግ ልንጸድቅ አን በሉቃስ ወንጌል ውስጥ ኢየሱስ ክርስቶስ አገልግሎቱ እንችላለን የሚሉት ፈሪሳውያን ላይ ያነጣጠረ አልነበርም። በሉቃስ ወንጌል ውስጥ የኢየሱስ አገልግሎት ተደራሽ የነበሩት የማይችሉ ሰዎች ናቸው። በመንፈስ ድሆች የሆኑ ናቸው። ኃጢአተኞች እንደሆኑ የሚያስቡ ናቸው። ደካማ ተብሎ የተቆጠሩ ናቸው። የእግዚአብሔር ጸጋ ለቱታን የሚበዛ ነው።